እሺ ተማሪዎች ዛሬ የምንማረው ማረው ስለ ኮንትሮባንድ ነው። አንተ ጥግ ላይ ያለኸው ልጅ ተነስ። እስኪ ስም ማነው? አጋድማቸው እባላለሁ። አጋድማቸው እና ማን የአባትህ? አልሰማም ካሉ ታውጂ አጋድማቸው። አልሰማም ካሉ በእውነቱ ደስ ይላል። ኮንትሮባንድ ምንድነው? ኮንትሮባንድ ኮንት እና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። ባንድ ላይ ኮንታ ትገባላችሁ እንደማለት ነው።

እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምሮ ነገር የለም። ግን ዋናው ጤና ነው አይደል? የቤት ስራ ሰርታችኋል ትናንት የሰጠኋችሁ? እኔ አልሰራሁም፣ ሲጀመር ትናንትና አልመጣሁም። አረ አጋድሚዬ ችግር የለውም አታስብ። ደግሞ ትናንት የቀረ ፈተና ላይ ይቀመጥም ብለሃል አሉ። ማን ያለው? እኔ እንደዛ ብያለሁ። እንት ነው አይ አይደለም ምን መሰል አጋድሚዬ እ ከፊት ይቀመጣል ነው ያልኩት። አየ ከፊት ዝም ብለው ነው እነሱ ናትመን አጋድሚዬ እና ተማሪዎች የዛሬውን ክላስ በዚህ ጨርሰናል። ያልገባችሁ ነገር ካለ አጋድሚ ጠይቁት፣ ያስረዳቸዋል።